ሳምራይትንና ወይዘሮ ታገኝ እንግዲህ የኔ ውጤት ወስደን የዴኔ ውጤት ዛሬ እጃችን ላይ ደርሷል እሷም አሁን ግራ የተጋባችው ከልጅነት ጀምሮ እሱ ተበላሽቷል እሷንም አበላሽቶብኝ ነው ያሳደጋት በየመንገዱ በሄደችበት ስከተላት ነው የኖርኩት የእናትና የልጅነትን የዴኔ ማረጋገዣ ውጤት ስለመስጠት ይላል ምንድን ነው የተፈጠረውን ምንድን ነው የተፈጠረው አሁን የልጅነቱ ውጤቱ ከመቶ ያለሄድኩበት ያለመንኩበት ቦታ የለም። ልጅ እንዲሰጠኝ እኔ መች አወኩኝ? እንዲህ ቂም ይዞ እንደመጣ በቀል ይዞ እንደመጣ ምን አደረኩ? ምን አጠፉ? ልጆትን እኮ ነው ያደለው። እንደዚህ አደረኳት። ቆይ ቆይ፣ ጋሼ ምን ሰራ? እናንተ በሰላም ነው የመጣ ነው። የሳምረት ወላጅነት አለምለቀት እንደዚህ ነገ ያለው ብዙ ገንዘብ አስጌባታለሁ እታደርጋለ። የፈጣሪ ነገር ሆኖ ከዚህ ዓለም በተለየችብ አንተን እንዴት እንደማደርግ አውቃለሁ። ሽባ ነው ማድረግ እጄን እንክቼ አደረግሁ። ከፈለግኩም ደግሞ አንተንም ግን እየራሴንም ነው የምገለው። ንገረኝ። ከዚህ ውስጥ የሚመጣው የሚተፋው ነገር ጥሩ አይደለም። አይምሮ እንዲበረዝ አልፈልግም። በሀገር ውስጥ እንዲሁም ከሀገር ውጭ የሆናችሁ የእኛን ቻናል የምትከታተሉ በሙሉ በእያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ሁሌም ሰላማችሁ ይብዛ እንላለን። ግሩም አያሌ ነኝ። እንግዲህ ተመልሰን መጥተናል። ያው በባለፈው ቪዲዮችን እንዳያችሁት ስንለያይ ዲኤንኤ ለማድረግ ተስማምተን ነው። ምክንያቱም እዚህ ጋ እውነታው መፍረጥ አለበት። ሳምሬትም የተጎዳች ነው እናቷን አላወቀችም። እስካሁን ትሙት በህይወት ትኑር የሚታወቅ ነገር የለም። ከልጅነቷ ጀምሮ እንግዲህ እስካሁን እስካለችበት ድረስ የምታውቀው እናቷ ሞታ፣ አባቷ እንደናትም እንዳባትም ሆነው እንዳሳደጓት፣ በብቸኝነት እንዳሳደጓት ነበር የምታውቀውና በተፈጠሩ ጉዳዮች እኛም ወደ ሄቷ በመምጣታችን ደግሞ እናቷ በህይወት አለች የሚል ዜና ሰማን። ሄደን እንግዲህ ስናጣራ ያው እናቷ አሉ የሚባለው ነገር አጣራል። ፎቶም አገኘ። ፎቶ ማስረጃም አገኘን፣ ሁለቱ አብረው የነበሩበትን ፎቶ እና ይህ ነገር ስናጣራ ደግሞ ይህ የውሸትን ነው ሊሆን የሚችለው እቺ ሴትዮ እውነትም ባለቤት የነበረች ብለው አምነዋል። ነገር ግን እቺ ሴትዮ ባለቤት የነበረችው እና አሁን ላይ የምናያት ወይዘሮ ታገኝ። ሁለቱ የተለያዩ ሰዎች ናቸው ብለው እንግዲህ ለአለማምን ብዙ ነገሮች ስለተደረጉ እንግዲህ እውነታውን ለማጣራት ግዴታ የዴኔ ውጤት ያስፈልገን ነበር። እና ሳምሬትንና ወይዘሮ ታገኝ እንግዲህ የዴኔ ውጤት ወስደን ወደ ሕክምና ቦታ ሄደን ነበር። ያው የዴኔ ውጤት ዛሬ እጃችን ላይ ደርሷል። አብረን እናየዋለን ሁሉም ነገር ምን እንደሚፈጠር። እውነት ወይዘሮ ታገኝ የሳምሬት ልጅ የሳምሬት እናት ናቸው ወይስ በውሸት የመጣ ነገር ነው የሚለውን ነገር እናጣራለን። ምክንያቱም የውሸት የሌላን ሰው ማስመሰል ወስዶ የሌላን ሰው ማንነት ወስዶ መምጣት ትልቅ ወንጀል ነውና፣ በህግም ያስጠይቃል። ስለዚህ እውነት ከወጣ ሳምሬትም እናቷ አለች፣ አብረው ይኖራሉ። የውሸት ከሆነ ደግሞ ወይዘሮ ታገኝን ያ ወደ ህግ ቦታ ይዘናቸው እንሄዳለን ማለት ነው። ስለዚህ እስኪ የሚመጣውን አብረን የምንከተል የሚሆኑ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ለሀሳብ አስተያየቶቻችሁን አስቀምጡልን። መልካም ቆይታ ይሁንላችሁ። እንግዲህ ዛሬ የተገናኘ ነው የዲ ኤን ኤን ውጤት ለማየት ነው። አቶ አበራ እንግዲህ ያው እርሶ ሲነግሩን የነበረው የሳምሬት እናት የቀድሞ የእርሶ ባለቤት እንደሞተች ብዙ ብዙ ነገር ነግረውናል። የሞት ሰርተፍኬትም አላሳዩንም የተቀበረችበትን ቦታም አላሳይም ብለውን፣ ፎቶም አላሳይም ብለውን። እንግዲህ ያው ያለውን ነገር ተነጋግረን ነው ብዙ ነገር የዲ ኤን ኤ ውጤት ሊደረግ ለማሳመን ተባብለን ነው እና እስኪ እርሶ ጋር ያለው ሀሳብ ምንድን ነው? የዲ ኤን ኤ መክፈታችን ከመክፈታችን በፊት ወይዘሮ ታገኝ የሳምራዊት እናት ሆነው ቢገኙ ምንድን አይነት ነገር ውሳኔ ሊወስኑ ይችላሉ? ኧረ እባክህ ቢገኙ ትላለህ እ ከየት መጥቶ ነው የሚገኙ? ምንም አይገኙ። የለም የሌለ ነገር ከየት መጥቶ ይገኛል? የለም። ስለዚህ እርግጠኛ የአባቷ ዲ ኤን ኤ የሚመረመር ነው። አባቷ ነው የምትመስል ልጃች ልጅ አባትማ ያው መመርመርም አያስፈልግም። ምክንያቱም ሁለታችሁ አባትና ልጅ እንዱ ናችሁ። ሁለታችሁም ታውቃላችሁ፣ ታቃላችሁ። ምንም የሚያስፈልግ ነገር የለም። ስለዚህ የለም ምንም የሚገኝ ነገር የለም። ስለዚህ የሳምሬት እናት በህይወት የለችም፣ ሞታለች። የሞተ ሰው አንተ፣ እኔ እኮ ትገርመኛለህ። የሞተ ሰው አምጥተህ የሆነ ነገር አቀናብረህ ሌላ ችግር ልትፈጥር የተዘጋጀህ ሰው፣ በጣም ግራ ገብቶኛል። ግን ችግር ለመፍጠር እኮ አይደለም። ምክንያቱም ይበል። ምክንያቱም እዚህ ጋር እውነታ መውጣት አለበት። ምክንያቱም እቺ ልጅም ይሰቃየቻለች፣ ልጅ ነች። እኔ በጣም ፈተኗ እየበዛ ነው። ከመጀመሪያ ካገኘናት ጊዜ ጀምሮ እስካሁን ድረስ ስቃይ ላይ፣ ለዛውም ልጅ ተሸክማ ልጅን የሚያክል ነገር ስቀያየች ያለች ልጅ ነች። ስለዚህ እውነታውን ማወቅ አለባት። ለምን ብዙ ነገሮች ተደብቀው ህይወቷ ላይ ይቀራሉ? ማለት ምንም ያጠፋችሁ ነገር የለም። የሁሉ በደል የሚደርስባት ችልች። ለዛም ነው ይህን እዚህ ነገር ውስጥ ውስጥ እየገባን እኛም ስራችን፣ ህይወታችን እዚህ ጉዳይ ላይ ያለን ስለዚህ በቃ አሁንም በሀሳቦት ወጥ ጸንተዋል። በፍፁም ምንም አትጠራጠር ሳምሬት የምታቂውስጥ እስካሁን እናትሽ እንደ ሞቱ እንዳረፉ ነው እና አሁን ቢሆንና እናትሽ ወይዘሮ ታገኝ ቢሆን ምን አይነት ነገር ሊሰማሽ ይችላል? እኔ ያው አባቴ ባለው ነው መስማሙ። ማለት እኔ በዚህ ሰዓት እናት ቢኖረኝ ምናምን ብዬ ማስብበት ሰዓት አይደለም፣ እና አላቅም። ስለዚህ እናትሽ ናቸው ወይስ አይደለም በሚለው ድምዳሜ ላይ ነው ያለሽ አንቺው እኔ አባቴ እንዳልሆነው ነው በቃ ማለት እናቴ እንደሞተች ነው የማውቀው። እናቴ ትሆናለችን ብዬ አላስብም። ያ ነው ይህን ያስተሳሰብ። ስለዚህ ወይዘሮ ታገኝ እናትሽ እንዳልሆኑ ነው አሁንም ድረስ አይምሮች ላይ ያለው? አዎ። በጣም ጥሩ እናታችን፣ እርስዎስ እንግዲህ ይሄ ውጤት አይበለውና፣ እርስዎ የሳምሩኤል እናት ሳይሆኑ ቢገኝ ውስ ምን አይነት ነገር ሊፈጠር ይችላል? እኔ ልጄ ናት። እኔ ልጄ ናት። አሁን እሷም እኮ እንዳታምን አድርጎ እስከ ህፃንነቷ ጀምሮ እናትሽ ሞተች እያለ ስለነገራት ነው እንጂ ልጄ ናት። እኔ ልጄ እንደሆነች ነው የማውቀው። እሷም አሁን ግራ የተጋባችው ከልጅነት ጀምሮ እሱ ተበላሽቷል። እሷንም አበላሽቶብኝ ነው ያሳደጋት። ለዚህ ነው እንጂ ልጄ ናት። ልጄ ናት። እሱን በትክክል ከተሰራ ትክክለኛ ምርመራ ከተደረገ ልጄ ናት። ለምርመራው እንኳን ችግር የለም። እኛ በትክክለኛ ህጋዊነቱን በጠበቀ መልኩ ነው ይህን ምርመራ ያካሄድ ነው። እኔ እንግዲያው ካልሆንኩ ልቀጣ፣ እንግዲያው ትክክለኛ። ስለዚህ ለሚመጣው ነገር በሙሉ ዝግጁ ኖት? ምክንያቱም ይሄ ነገር ውሸት ሆነው ከተገኘ፣ እርስዎ የሳምራዊት እናት ሳይሆኑ ቢገኙ፣ በወንጀል በጣም በከባዱ ነው የሚያስቀጠው። የሰው ማንነት ይዞ በዛ ላይ ደግሞ እናት ነኝ። ይቺ ልጅ አይምሯም ልክ ሆነ ይጎዳል ስለዚህ ይሄ ነገር ከባድ ቅጣት ነው የሚያስመጣበው። ስለዚህ ለዚህ ነገር ዝግጁ ነት? አዎ፣ ምንም ምንም ምንም ሌላ ነገር ሊሆን አይችልም። አውቃለሁ እኔ ስከታተላት አላሳድጋት አቅፍ ያልሳማት እንጂ በየመንገዱ በሄደችበት ስከተላት ነው የኖርኩት እና ልጅ ናት በጣም ጥሩ። ስለዚህ ምን ጊዜ የምናጠፋው ነገር የለም። ያው እንደምታዩት የዲኤንኤ ወረቀቱ ያው እንደታሸገ ነው፣ አምሬት ያው እሱ ያው፣ ግን ሕጋዊነቱ የተረጋገጠ የዲኤንኤ ውጤት ነው ዛሬ ይዘን የመጣነው ያው ሁልጊዜ የሚያግዙን ሆስፒታሎች ስላሉ ነው፣ ውድ ተመልካቻችን። ያው ስማቸውን አልገልጽም እንዲገለጽ ስለማይፈልጉ በቮለንተሪ ነው ይህን ስራ የሚሰሩልን እና ለእነሱ ክብር ምስጋና እናቀርባለን። ያው ያው እንግዲህ ፊታቸው ነው የምከፍተው እንግዲህ የዲኤንኤ ውጤት እጃችን ላይ ደርሷል ከሆስፒታሉ ነው ቀጥታ ይዘ ነው የመጣ ነው ይህ ዲኤንኤ ውጤት እንግዲህ ያው ከላይ ስም አለ የሆስፒታሉ አድራሻ አርማ ከዛ ፖስታ ሳጥን ቁጥር ቀን አለ ያው እዚህ ጋር እንግዲህ ጉዳዩ የእናትና የልጅነትን የዲኤንኤ ማረጋገዣ ውጤት ስለመስጠት ይላል የሳምራዊት አበራና ወይዘሮ እታገኙ ወርቁ የእናትና የልጅነት ውጤት እዚህ ጋር እንግዲህ ተገልጹልናል ያው በፐርሰንት ነው እዚህ ጋር ውጤቱን ያስቀመጠልን። እንግዲህ ፐርሰንቱ እንደሚያሳየው ከሆነ ወይዘሮ እታገኝ ወርቁና ወይዘሮ ሳምራዊት አበራ የእናትና የልጅነቱ ውጤቱ ከመቶ በጣም ደስ የሚል ነገር ነው፣ ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንት ወይዘሮ እታገኝ የሳምራዊት እናት ናቸው። እውነት ወጣ። አባ ምንድን ነው እሰይ እሰይ እሰይ! ልጄ አሁንስ አሁንስ። ይኸው እንግዲህ ማለት ምንም ይሄ ትክክለኛ ሕጋዊ የሆነ እርሶንም ይዤ ሂጅ፣ ሶስታችንም ባለበት ብዙ ሰው ባለበት ነው ይህንን ውጤት የወሰድነው። ስለዚህ ሳምራዊት እናትሽ በህይወት አሉ። መጀመሪያም እኔ ብዙ ነገሮችን ለማሳየት ሞክሬ ነበር ላንቺ። ነገር ግን እንድንተማመንና እኛም እርግጠኛ መቶ በመቶ እናትሽ መገንኘቷን ለማወቅ ነው ነው ምንድን ነው የተፈጠረው? አሁን አሁንም ድረስ አላመኑም ወይስ? ይኸው ከዚህ በለጠ ምንም ማስረጃ ላቀርብሎት አልችልም። ይሄ የመጨረሻ የመጨረሻ ነው። መቶ በመቶ የእናትና የልጅነታቸውን ውጤት ይኸው ይሄ ያረጋግጥልናል። የሆስፒታል ውጤት ነው። ምንድን ነው ለምንድን ነው ይሄም ሁሉ ነገር የተፈጸመው? እናትና ልጅ ለማለት ለምን አስፈለገ? ለምንድን ነው ምንድን ነው የተፈጠረው? አስረዳለሁ። ስለዚህ እናትና ልጅ ናቸው ማለት ነው። አምነዋል? ውስጥ ታሪኩ አስረዳለሁ እንጂ እውነቱን ንገረው እንጂ ይኸው ሌላ ነገር እኮ ሊያስብ እኮ ነው፣ ተንኮል ሊያስብ እኮ ነው። ልክልክ ብለ መጣሁ። ይህንን ልታደርግ ነው አይደለም? አዝናለሁ። ልጅን ግን አይምሯን በጠበቅብኝ። ሳምሬት፣ አንቺ ተረጋጊ። አሁን እኮ ደስታ ሰዓት ነው። ወላጅ እናትሽ በሕይወት አለች። ምንም ያህል ይሄን ያህል ጊዜ ሁሉ አብራሽ ባትኖርም፣ ይኸው አንቺ ከኋላሽ ትጠብቅሽ ነበረ፣ ከኋላሽ ሆና አብራሽ ነበረች

ለምንድነው የተፈጠረ ተፈጠረ ይሁን፣ ለምንድነው መካድ ያስፈልገው? ያው ምንም አይነት ነገር ይሄ ውሸት ወይ መጥፎ ነገር ቢሆን ነገሮት ያከበዱት ነው የሚመጡት። አይ አሏሽም፣ አሏሽም በትክክለኛው ነገር እናገራለሁ። ሲያው ለየ ታገኝ ወላጆች እናትና አባትና የኔ እናትና አባት አብሮ በአንድ አካባቢ ይኖሩ ነበር። እና እነሱ አብረው ሲኖሩ የጋራ የሆነ ድርጅት አቋቁመው ነበር። ንብረት አፍርተው በጋራ ተማምነው እየሰሩ ነበር። እና ያ ድርጅት ያ ንብረት እያደገ ከፍ እያለ ከፍ እያለ ሲሄድ የሳምራዊት ቤተሰቦች በጣም የታገኝ ቤተሰቦች በጣም መጥፎ ክፉዎች ነበሩ፣ ክፉዎች ነበሩ። እና ያንን ንብረት የግላቸው ለማድረግ ሲሉ ብዙ ነገር ተጠቀሙ። ብዙ ብዙ ደባ ሰሩባቸው፣ አባረሯቸው። ከንብረት አልባ ዜሮ አረጓቸው ከአካባቢ ማህበረሰብ በኑሮ ዝቅተኛ እንዲሆኑ ወረድ ያለ ህይወት እንዲኖሩ ትልቁን ሴራ አሲሩባቸው። በዚህ የተነሳ በጣም ነው አንጀታቸው ሲያር፣ ቤተሰቦች ሲናደዱ፣ በየቦታው ሲጨሱ፣ ያልሆነ ሆነ ሲሆኑ በየቤተክርስቲያኑ በያሉበት ቦታ ሲዞሩ ሲዞሩ በጣም አማረው አማረው አማረው እነዚህን ሰዎች ፈጣሪ የመጨረሻቸውን አሳየን። ዘር አይጣላችሁ

በጣም ሁል ጊዜ ውስጤ ይበግን ነበር፣ እናደድ ነበር። በቀል ውስጤ አደገብኝ። ከዚህ በኋላ እነዚህን ሰዎች እኔ መግደል ሌላ ወንጀል ነው፣ ራሴንም እስር ቤት መክተት ሌላ የከፋ ችግር ውስጥ መክተት። ከዚህ የተነሳ ያለኝ አማራጭ አንድና አንድ ምንድን ነው የነሱ ልጅ የሆነችውን ጥሩ ቆንጅዬ የልጃገረ ልጅ አላቸው በጋብቻ መገናኘት፣ ከዛ በኋላ እኔ የዛ የእነሱ ቤተሰብ አካል ማድረግ ራሴን፣ ይሄ ነው በውስጥ የተጠነሰሰው ነገር። በዚህ መሰረት የመፈልገውን አላማና መፈልገውን ለማድረግ ለማድረግ በዛ ውስጥ መሽለኩልክል እንዳለብኝ ውስጥ ያው አስበና ወሰነ። ከዚህ በኋላ እኔ ልጅቷን ማደን ጀመርኩኝ። የታገኘን ባገኘውበት ቦታ ሁሉ ፍቅር ሰጣታለው በደንብ እንግባባለን፣ እንጨዋወታለን እሷም ከኔ ጋር ከቀንቀን መግባባት መፋቀር አንዳንድ ነገሮችን ማድረግ ጀመርንና ጉዳዩ ወደ ፍቅር አመራ። በዚህ ሂደት እኔና እሷ በቃ ለምንድን ነው አብረን ተጋብተን ልጅ አፍርተን ትልቅ ደረጃ የምንደርስ ሰርተን ማደግ የምንችል ሰዎች አይደለንም ወይ? በሚል ከእሷ ጋር ወደ ትዳራ ለመሄድ እንዳለብን ስንግባባ በጣም ጥሩ ነው። እሷም ተስማማች በዚህ ሀሳብ በቃ እኔ ሽማግሌዎች ሰበሰብኩና በክብር በቁም ነገር ትላልቅ ሰዎችን ወደ እሷ ቤተሰቦች ትዳር መመስረት መስረት እንድችል እንዲፈቅዱልን ወደ እሷ ቤት ላኩኝ። እነዚህም ሰዎች እኔን ያውቃሉ ሽማግሌዎች፣ በደንብ እኔ ታታሪ ነኝ፣ ሰርቼ የምበላ ሰው ነኝ፣ ለማደግ የምጣጣር ሰው እንደሆን ስለሚያውቁ ሄዱ፣ ቤተሰቦቿን አሳምነው አስተካክለው ትዳሩ ተፈቀደልን። ይሄ ነው የእኔ ልጅ እስካሁን ያለው ሂደት። ለበቀል ነው ማለት ነው እሷ ያገቧት ለበቀል ነው እና በዚህ መልክ ማድረጉ ጥሩ ነው ይላሉ። አዎ ለምን መሰለ፣ ቤተሰቦችን እንዴት ሆኖ እንደሞቱ አሁን ድረስ ፊት ድቅን ይላል። አባቴም በጣም ይበሳጭ ነበር፣ እንዲሁ ያለቅስ ነበር። ክደውኛል። ሀብት ንብረቴም ሲያዩ እኔ እኛን ለማባረር ብለው የሰሩብን ተንኮል ይሄውን እንዳርጎ ከሰው ቤት በሰው ቤት ያንከራትተኛል። የቀን ስራ እንድሠራ የሰው ተገዥ እንደሆን አንከራትተኝ። ቤተሰቦችን በሙሉ በደለብን። እናንተንም እንዳይሆን አድርገን ለማሳደግ ችግር ውስጥ ከቶን ያሳደገን የእሷ እናትና አባቶች ናቸው። የእሱ አባት ክፉ ሰው ነው ብሎ ይነግረን ነበርና፣ ያንን ለመበቀል ብዙ ሄድኩኝ። ትዳሩ ሰመረ፣ ፈቃዱ ተጠየቀ፣ ትዳሩ ሰመረ። በቃ ወደ ትዳሩ ያለም ገባል። ስለዚህ ለበቀል ገቡ። ከዛ በኋላ ቆይ የዚች ልጅስ ጉዳይ አታሳዝኖት የምችል ልጅ ያልናት ማደጓ ይህን ያህል ዓመት ገንዘቡን ጥሩ እነሱም በቃ ከኔ ጋር እንደልጃቸው ተያየን፣ ሀብቱን አፈራን። እድገት እያደግን እያደገን እያደግን ጥሩ ነገር ላይ ስንደርስ ከእሷ ጋር በተወሰነ ጊዜ በኋላ ፅንስ ተሰነሰ። ዘር አይቀርም ተወለደች። ከተወለደች በኋላ ያ በቀል ውስጤ የበቀለ ስለነበረ የእናት አባት እርግማን ስላለበት በዚህ ጉዳይ ላይ ይችለን አሰቃይተዋቸዋል እኮ ቤተሰቦችን፣ ብዙ ነገር አድርሶባቸዋል በደል። ይሄ ቤት የተረገመ ይሆን ብለው የእሷን ቤተሰቦች ረግመዋል። ዘር ይውጣላችሁ፣ ሀብታችሁ እንዲሁ ብኩን ይሆን፣ እኛ እንዳንከራተታችሁ ተንከራተቱ ብለው ረግመዋል። በዚህ ምክንያት ነው እነሱ እንደዛ እየረገሙ ሞቱ። ከዚህ በኋላ እኔ ከታገኝ ጋር እኔ አብሬ መቆየቱ ከተረገመ ቤተሰብ ጋር አብሬ መቆየት ስለማልፈልግ ልጅን ለብቻ ይዤ ማሳደግ እንዳለብኝ እና እሷን ወደዛ ማባረር እንዳለብኝ ወሰንኩኝ። በዚህ ምክንያት ነው እሷን ያባረርኩኝ። ምክንያቱም የተረገመ ስለሆነ ቤቴም የተረገመ አብሮ እንዳይሆን አባቴ ይረግሟል። ከተረገመ ጋር አብሬ እንቀጥል መቼም በሕይወት ኖሮ ይህን ጉዳይ ጉድ ቢያይ ምን እንደሚል እኔ አይገባኝም። አጥንቱ ይወቅሰኝ ነበር። ግን በዚህ ምክንያት እኔ ልጅን ማሳደግ ጀመርኩ። ልጅን ምንም ያንገላታሁት ያሰቃዩት ነገር የለው። ይሄው በአግባቡ አስተምሬ ሎግ ማድረግ አብቅቼ በደንብ አርጌ አስተምሬ ንብረት ለወርሳት ሀብት ለወርሳት ነው እየታገልኩ ያለሁት። በዚህ መሀል ነው የተፈጠረ ችግር። ስለዚህ ለበቀል የተጀመረ ትዳር ነዋ፣ እች ልጅ በመሀል የምትሰቃየው። ቆይ እሷ ሳትሳዝኖትም እና ቢያንስ ትዳሩን አይፈልጉት፣ ነገር ግን እናቷ በህይወት እንዳለች ለምን ቢያንስ አይነግሯትም? ትዳሮስ እሺ አይሁን ለበቀል ነው። ሁለታችሁ ጋ ፍቅር አይኖር ሁለታችሁ ተፋቱ። እች ልጅ አትጎዳም በማል በማልኩ እቺ ልጅ የተሰቃየች ነው። ከነገርኳት ሌላ ቦታ ትሄድብኛለች እናቴን ፍለጋ ልሄድ ብላ ሌላ ችግር ውስጥ ትገባብኛለች ብዬ ፈርቼ እኮ ነው እኮ ያለውን ነገር መንጋራ አይቻልም እንዴ ታዲያ እቺ ልጅ ለሃያ ምናምን ዓመት ሙሉ እንግዲህ ተሰቃይች ያለች እኮ ልጅ ውስጥ የፈራ እንዳል ነግራት እኔ ውስጥ የፈራብኝ ምን አባት ይላርግ ተደብቆ እኮ አይቀርም። የትኛውንም ዓመት ያህል ይፍች እንጂ ተደብቆ አይቀርም። እናትና ልጅነት ሳይገናኙ የሚቀሩበት ነገር አይደለም። እንዴት እንደዚህ ያደርጋሉ? እኔማ ደብቄ ሽፍን አድርጌ ልጅ ነው አሳደኩ። ሳምሬት፣ ሌላ ነገር እንዳይሰማሽ የተፈጠረው ነገር ተፈጥሯል። ይ እንዴት ማለት? እንዴት በጣም ማለት ከእናንተ እድሜ አንጻር እች ልጅ በጣም ትንሽ ነች እና ቆይ በጣም በረጅም ቆይታችኋል። በፍቅር ብዙ ጊዜ አሳልፈናል። የተወሰኑ አመታት አሳልፈናል በፍቅር ማለት። ቶሎ ለመውለድ ሀብትም አለ፣ ምንም ነገር አለ። ለመውለድ ተብሎ ለምን አልሞከራቸውም? ትንሽ እንትን አደረገን፣ ትንሽ ጊዜ ወሰድን። በስንት ስዕለት ማለት በስንት ስዕለት ነው። እምቢ ብሎኝ እኔም እርግዝናውም እምቢ ብሎ ብዙ ጊዜ ቆይተናል። ግን ያልተሳልኩበት ቦታ ያልሄድኩበት፣ ያለመንኩበት ቦታ የለም ልጅ እንዲሰጠኝ እኔ መቻ አወኩኝ? እንዲህ ቂም ይዞ እንደመጣ በቀል ይዞ እንደመጣ እኔ መቻ አወኩኝ? ታዲያ ዘመዶች አልወደዱትም ነበረ፣ ያው ድሃ ነው ምንም የለውም ብለው ለካ እሱ ነገሩን ይዞ ነው የመጣው። የበቀሉ መወጫ አረገኝ፣ ልጄንም አስትቷ አስጠፋኝ ከሀገር። ለካ ይሄ ነበር ሀሳብህ። እኔ ምን አረኩ? ታዲያ እኔ ምን አወቅ? አውቄ በምን እንደመጣ? ሀብታቸው አላቅ። እኔ ተሞላቅቄ ተቀማጥዬ ነው ያደኩት። እኔ በምን አውቃለሁ እንዲህ እንዳደረጉ? እኔ የነሱ በቀል መወጫ መሆን አለብኝ? ምን አርኩ? ምን አጠፋሁ? ወድጄ ነው እነሱ እምቢ ሲሉ ነው ወደ አንተ የመጣሁት። እና ልጅ ለማርገዝ ትንሽ ጊዜ ወስዶብናል። እንቢ ብሎ ነበረ። በጣም ተስዬ ተስዬ በስንት መከራ ነው ብዙ ቆይተናል ሳንወልድ። ለካሱ ቆይ ይሄ እርግማን ያሉት ማለት በእሷ ላይም ደርሷል፣ በቤተሰቡ ላይ ሙሉ አዎ እኔ አሁን ታገኝ እውነት ለመናገር በጣም ጥሩ ልጅ፣ ትሁት ጥሩ ቀና ሚስት ነበረች። በጣም ጥሩ ናት። እኔ ምንም ይሄ በደለችኝ የምለው ነገር የለኝም። እንደዚህ አንድ ነገር አደረገችኝ የምለው ነገር የለኝም። ቤተሰቦቻቸው ናት የእሷ ቤተሰቦች ነው የበደሉት እኔን። እሷ ወዳኛለች፣ ተዋደን የተጋባ ነው ግን ለእሷ እኔ ወደ እሷን ማባረር እና መሸኘት አስፈላጊ የሆነ ምንድነው፣ የእኔ ቤተሰቦች ረግመዋል እሷን ቤተሰቦች የእርግማን በእሷ ሰበብ የተነሳ የእኛም ቤተሰብም ያጠቃዋል ብዬ ፈርቼ ነበር። ግን ዞሮ ዞሮ አልቀረልኝም፣ መጣ፣ ወደ እኔ መጣ። በሳምራዊት ላይም ይሄ ጉዳይ ተሮጦ መጣ። ስለዚህ ባሏ እንደዚህ አይነት ነገር ያደረገው በዚህ እርግማን የተነሳ ነው። አዎ አሁንማ፣ ብቻዬን ሳሰላስለው እኮ ያ እርግማን ተከትሎኝ መጣ። እሷንም ባባረራት ለብቻዬን ፍና አርጌ ልጄን በአግባቡ ባሳድግ ወደ ቁም ነገር ባደርስ ሌላ ነገር ተጓቶ ተጓቶ መጣና፣ ይሄ ልጅ አስለክልጎ ገብቶ ልጄን አሳመናት። እሷም በሱ ፍቅር ላይ ወደቀች። እሱ ለያ የማይችለው አዘቅት ውስጥ እንደሆነ ሲያውቅ ንብረቱን ለመዝረፍ ከዚህ ቤት ተጣብቆ እንዳይቀር ለማድረግ ልጄን አሳስቶ የሆነ ነገር አድርጎ እሷን እንድትወልድ በሌላ አስደርጎ፣ ይኸው ልጅን ፈተና ውስጥ የዛ እርግማን ሰለባ ሆነች። ስለዚህ ራሶት ለበቀል ብለው በተጀመሩ ትዳር ይኸው የገዛ ልጆትም ተጠቃች ማለት ነው። አዎ አዎ፣ ተጠቃች ተጠቃች። ስለዚህ ልክ ነው ነው የሚሉት አሁን ያረግኩት ሳረግ የነበረው በሙሉ ልክ ነው ነው የሚሉት። አሁንም አሁንማ አሁንማ ቢያንገበገበኝ ምን አደርጋለሁ። ተጸጸትኩኝ። አሁንማ ተሰማኝ። ምክንያቱም ልጄ ላይ መጣ ይመጣል ብዬ አላልኩም። መጀመሪያ ትክክል ነኝ ያረኩት ነገር ሁሉ አግባብ ነው። ምክንያቱም ከተበደልነው በደል ከተሰራ ብንደባ ከተደረግነው ድርጊት አንፃር መጀመሪያ ልክ ነኝ፣ ያን ሁሉ ነገር ያረኩት አግባብ ነው ብዬ ነው። ኋላ ግን የአርግማን እዛው ይቀራል፣ ምንም ችግር የለም እኔም ያው በስራ ላይ ጥሩ ነኝ። በቢዝነስ ላይ ቢዝነስ ነው፣ ሀብት ላይ ሀብት ነው። ልጅቷም ገዷ ጥሩ ነው፣ ሚስቴ በደንብ ነው የተንሰራራው። ላይ ስንደርስ እኔ ነገሮቹ አላማረኝም፣ ምክንያቱም እንደነገርኩ እርግማኑ እዚህ ውስጥ ይመጣና ደግሞ ሌላ ነገር እንዳያደርግ ወይ አባቴን ይቅርታ አልጠየቁ አንድ ነገር አላደረጉ እንደዛው እንደረገመ ስለሞተ እርግማኑ ወደ ቤቴ እንዳይገባ ለመሸሽ ነበር። ግን ዞሮ ዞሮ እንዳልከው አልቀረም መጣ። በጣም የሚያሳዝን ጉዳይ። ይህ ነገር ሳ ያቁም ነበር አይደለ የቤተሰቦችውን ጉዳይ ምንም እንዴት ብሎ አጥንቶ እንደመጣም አላውቅም። ይሄው አሁን ገና ካንተ እኩል ሰማሁ፣ ይሄን ሁሉ ተንኮል፣ ይሄን ሁሉ ችግር ይዞ እንደመጣብኝ። መቻውቂ መቻውቂ እንዲሁ ገንዘብ ስለሌለው የጠሉት መሰለኝና አብረን ሆነን እናድጋለን ብዬ ቤተሰቦቼን ቃል ጥሼ መጣሁ። እሱ በኔ የተጫወተው አሁን ምን ይጠቅማል? እኔ አላጠፋሁ፣ እኔ አይደለሁ የበደልኩት እኔ ምንም በማላቀው መቼም፣ ከዚህ ቤተሰብ ለምን ተወለድኩ ብለህ አይመረጥ ቤተሰብ። ግራ ገባኝ እኮ አሁን ምን ልሁን ብሎ እኔንስ እሷንስ እሷ ንስ እንዲያሰቃየን ልጄ እስካለ እናት እንደዚህ ክስት ብላ እንደዚህ ከሰውነት ጎዳና ወጥታ፣ እኔ እርጉዝ ነች እኮ አሁን፣ እናታችን እርግዘሻል። አሁን እና ህይወቷ ላይ ደግሞ ብዙ የደረሰ ነገር አለ። ምናልባት አልገባሁትም እሳቸው ሲሉና ያዩት እንግዲህ አብሯት የነበረው ኤልያስ ከሱ ግን አይደለም ያረገዘችው። ኤልያስ መውለድ አይችልም። ነገር ግን እርሶም የእርሶም ግፊት አለ፣ የእሳቸውም ግፊት አለ። ለውለዱ ውለዱ ውለዱ የሚለው ነገር ከገዛ ከድርጅታቸው ሹፌር እንድታረግዝ ነው ያስደረጋት ባሏ ነው። እሱ እራሱ እንዲያረገው ኤልያስ ነው። ከሹፌሩ ጋር እንድተኛ መድኃኒት እየሰጠ ለእሷም ለሹፌሩ መድኃኒት እየሰጠ ከሹፌሩ ጋር አብራ እንድተኛ ያደረጋት የገዛ በኋላ፣ ዞሮ ዞሮ እርግማኑ እሷ ላይም ደረሰ። እኔም ኧረ እንደው ውለዱ እባክህ ውለዱ ለው ነበረ። ሳገኘው ሳገኘው ውለዱ ምን ነው ለምን አትወልዱም እለው ነበረ። እኔ መቻወቅኩኝ ጉዴን ለካ በሽታውን እያስተላለፈ ነው የኖረው፣ ቂሙን እያስተላለፈ አይ እርግማኑ ዞሮ ዞሮ እዚህ ላይም ደረሰ። አይ ያው ልጃችሁም ተጎዳች። አሁን ስንት ወሯል? ወደ ሶስት እየተጠጋ ነው። በዛ ላይ በመሀል ብዙ ነገሮች ተፈጥሯል። ስትወድቅ ስትነሳ፣ ብዙ ስቃይን ያየችው በጣም ብዙ ስቃይ። አንዴ ከዘበኛ ጋር፣ አንዴ ከሹፌር ጋር እየተባለ ብዙ ነገር በሶስት ከመገለል ደርሳለች። አይዞሽ ሳምራዊ፣ አሁን ሁሉም ነገር አልፏል። እናትሽም ይኸው ከጎንሽ ነች የምትገኘው። አሁን ይሁሉ ይገባኛል። አሁን እርሶ መጠበቅ አለብዎት፣ ልጆትን በደንብ መጠበቅ አለብዎት። ማንም ልጆትም በደንብ መጠበቅ አለብዎት። አይዞሽ ልጄ። አሁን ምን ትጠቀማለህ? እርስዎ ግን ላደረጉት ነገር የሚገባውትን ያገኛሉ። ላደረጉት እስካሁን ለበደሉት ሰው በጠቅላላ ለባለቤቶትም ጭምር ላደረጉት ነገር በሙሉ ለበቀል ብለው ብዙ ነገሮች ውስጥ ገብተዋል። በጣም ብዙ ነገር። ስለዚህ ለዚህ ለዚህ ሁሉ ያልሞተ ሰው ሞቷል ብለው እስከ ማስወራት ለነዚህ ሁሉ የሚገባውትን ያገኛሉ። የሚገባውትን ፍርድ በሙሉ እንዲሰጡት እናደርጋለን። እርስዎ ግን ከዚህ በኋላ ያው ምናልባት እኛ የምናስፈልግበት ቦታ ልንመጣ እንችላለን። ስለዚህ የው ልጆትን አስረክበናል። ሳምሬት ጥሩ ልጅ ነች፣ ከገባችበት ነገር እንድትወጣ የተቻለትን ያድርጉ። ጥሩ እንግዲህ እንግዲህ የእርሶ የሁለታችሁ የዚህ ቤተሰብ ታሪክ ለተመልካች ብዙ ነገር ያስተምራል። ለበቀል ብሎ የሚጀመር ትዳር ለብዙ ነገር ተብሎ ብዙ ነገሮች እንሰማል። ዞሮ ዞሮ እራስን ነው የሚያጠቃው። ብዙ የሚፈጠሩ ነገሮች የምናረጋቸው ነገሮች መልሶ እራሳችንን ነው የሚያጠቃው። በሰፈሩት ቁና መሰፈር አይቀርም እንደሚባለው ያበደል ነው ያደረግ ነው ሊያሰብ ነው ጭምር መልሶ እኛ ጋር ይመጣል እና ይህን ነገር ያስተምራል። ስለዚህ እውነትን እናንተም እግዚአብሔር ይስጣችሁ። እናንተም እውነትን አወጣችሁልኝ እግዚአብሔር ይስጣችሁ። እኔን ከልጅ ያገናኛችሁኝ እግዚአብሔር ይስጣችሁ። እሱም የስራውን ያገኝ እንደ ስራው። ምንም ሳላቅ በማላውቀው ነገር ነው እንዲያንከራትት እኔ ምንም አላውቅም። ፍንጭ እንኳን ትንሽ ነግሮኝ አያውቅም። እናትሽ እንዲያርገውኝ አባትሽ እንዲያርገኝ ምንም ነገር አላውቅም። ድፍን አድርጎ የኔን ህይወት አበላሸ። ስለዚህ የተስተካከል ህይወት ይሆንላችሁ እንላለን። እርሶ ግን ለጊዜው አትፍርጅብኝ። ተነሱ